ምዕራፍ ሰላሳ ወክልኤቱ ወያዕቆብኒ ገብአ ውስተ ፍኖቱ ያዕቆብም ከላባ ከተለየ በኋላ ወደ መንገዱ ተመለሰ። ወነፀረ ባእይ እንዲሁ ያዕቆብ ወደ ኋላውም አቅንቶ በተመለከተ ጊዜ ወርእየ ተዓይነ እግዚአብሔር ከእግዚአብሔር የታዘዙ ሰራዊት ሰልፍ ከትመው አየ። ወተራከብዎ መላእክት እግዚአብሔር ተአይን ያለውን መላእክት ብሎ ገለጠው። ከእግዚአብሔር የታዘዙ መላእክትም ተገልጠው ተገናኙት። ወይቤ ያዕቆብ ሶበ ርእየ ትዕይንተ እግዚአብሔር ዛቲ። ያዕቆብ ይህን ባየ ጊዜ ይህች የእግዚአብሔር ከተማ ናት አለ። ወሰመየ ስሞ ለውእቱ ብሔር ትዕይንት። የዚያን አገር ስሙን የእግዚአብሔር ከተማ አለው። ስለምን ስለምን ነው ሰልፍ ሰርተው የታዩት ቢሉ ከላባ እንደ ጠበቅንህ እንግዲህም ከኤሳው እንጠብቀሃለን፣ የምንጠብቅህ እኛ ነን ሲሉ ወፈነወ ያዕቆብ ሐዋርያተ ሀበ ኤሳው ሁ ብሔረ ሴይር ውስጠ ምድረ ኤዶም ያዕቆብም በኤዶም ውስጥ ወዳለች ወደ ሴይር ከወንድሙ ከኤሳው ዘንድ መልእክተኛ ላከ። ወአዘዞሙ ወይ ሮሙ ከመዝ በልዎ ኤሳው እግዚእየ ጌታ የኤሳውን እንደዚህ በሉት ብሎ አዘዛቸው። ይፈራዋልና፣ እግዚእየ አለ። አንድም ታላቅ ወንድም ነውና፣ ከመዝ ይቤ ገብርከ ያዕቆብ ሀበላባአ ነበርኩአ ወጎንዳይኩ እስከዮም ቃሪያ ያዕቆብ እንዲህ ብሏል። እስከ ዛሬ ድረስ ከላባ ዘንድ እኖር ነበር። ወአቅረይኩ አግብርተ ወአእማተ አለህምተ ወአባግአ አግማለ ወአእዱገ። ሴቶችም ወንዶችም ባሮች፣ ላሞችም፣ በጎችም፣ አህዮችም ግመሎችም አብዝቼ ሰብስቤያለሁ። ወፈነው ኩአ ይዜ ነው ዎአ ለእዚ እየ ኤሳ ውአ ከመ ርከብ አ በቅድሜከ ሞገሰ አ አነ አ ገብርከ አ እኔ ባሪያህ ያዕቆብ በፊትህ ባለመዋልነትን አገኝ ዘንድ እለምንሃለሁ ብላችሁ ለጌታዬ ለኤሳው ንገሩት ብሎ አስቀድሞ ልኮናል በሉት፣ አላቸው። ወገብኡ ሀቢሁ ለያዕቆብ እሙንቱ ሐዋርያት እለፈነወ ያዕቆብ የላካቸው መልእክተኞችም መልእክታቸውን አድርሰው ወደ ያዕቆብ ተመለሱ። ወይልዎ ሖርነ ሀበ ኤሳው እውከ ከወንድምህ ከኤሳው ዘንድ እንደላከን ሂደን ነገር ነው። ወናሁ መጣ ይትቀበልከ ወአርባእቱ ምድ ዕደው ምስሌሁ አሁንም እሱ አራት መቶ ሰው አስከትሎ ሊቀበልህ መጥቷል አሉት። ወፈርሀ ትቀ ያዕቆብ ዋጣ ዘይደብ ያዕቆብም አራት መቶ ሰዎች አስከትሎ መጣ ያሉትን ሰምቶ ይህማ ለጦርነት ነው እንጂ ለመቀበል መች ነው ብሎ ፈርቶ የሚያደርገውን አጣ ተቸገረ። ወነፈቆሙ ለሕዝብ እለ ምስሌሁ ከእሱም ጋር ያሉትን ሰዎች ሁለት ወገን አድርጎ ከፈላቸው። ወለአባግዕኒ ወለአልህምትኒ ወለአግማልኒ ላሞቹንም በጎቹንም ግመሎቹንም ሁለት ሁለት ወገን አድርጎ ከፈላቸው። ወይቤ ያዕቆብ ለእመ መጽአ የዛ ውስጥ አሐቲ ትዕይንት ወቀተላ ትድኅን ታደድ ትዕይንት አንዲቱን ሰፈር ቢያጠፋ አንዲቱ ሰፈር ትድናለች ብሎ ከሁለት ወገን አድርጎ ከፈላቸው።

ወደ ተወለድህበት ሀገር ተመልሰህ ሂድ፣ እኔም ክፉ ነገር አላደርግብህም፣ ያለኝ የአባቶች የአብርሃም የይስሐቅ ፈጣሪ እሱ፣ እንግዲህስ በጎ ነገርን ያደርግልኛል፣ ያድርግልኝ አለ። ወበኩሉ ጽድቅ ወርት ዘገበርከ ዘገዝከ አብቁ ከዚህ አስቀድሞ ለእኔ ለባሪያህ ባደረግከው ቸርነት፣ ቅንነት ሁሉ ባለሟልነትን አግኝቻለሁ። እስመ በበር እየ አደው እወ ለዝንቱ ዮርዳኖስ ይህን ዮርዳኖስን በበትሬ ማለት በትሬን ይዤ ብቻዬን ተሻግሬ ነበርና ወይእዜሰ ኮንኩ ክልኤተ ታዕይነ ዛሬ ግን ከገንዘቤ ብዛት የተነሳ ሁለት ሰፈር ለመሆን በቅቻለሁ። ወአድነኒ እግዚኦ እምዕዴሁ ለኤሳው እሁዬ አቤቱ አሁንም ከወንድሜ ከኤሳው እጅ አድነኝ። እስመ እፈር አነ እምኔሁ ላእለርእስየ ከመእይምሳ ወኢይቅት ነኒ መጥቶ እንዳያጠፋኝ ከሱ የተነሳ እኔ ለራሴ እፈራለሁና ወኢይቅት እመ ምስለ ውሉዳ እናትን ከልጆቿ ጋራ እንዳያጠፋ አለ። ልያን ከነልጆቿ ራሄልን ከነልጆቿ ባላን ከነ ልጆቿ ዘለፋን ከነ ልጆቿ እንዳያጠፋ ማለቱ ነው እስመትለኒ አሴኒ ላእሌከ በጎ ነገር አደርግልሃለሁ ብለኸኛልና ወእርየሲ ዘርአከ ከመወፃ ባይር ዘእይት የለቁም ብዙ ልጅህን የልጅ ልጅህንም ከብዛቱ የተነሳ እንደማይቆጠር እንደ ባሕር አሸዋ አደርገዋለሁ ብለህ ነበርና ከወንድሜ ከእሳው እጅ አድነኝ። ወቤተ እየ የሊት ይህንም ተናግሮ በዚያች ሌሊት ከዚያ አደረ። ወአውፅአ አምሃ ዘይወስድ ለኤሳው እኁሁ ለወንድሙ ለኤሳው የሚወስደውንም እጅ መንሻ አወጣጣ። ክልኤተ ምእተ አጣሌ ወእስራ አባህኩ አጣሌ አባህ አባህኩ አጣሌ ሁለት መቶ እናት ፍየል ሀያ የፍየል አውራ ወክል ኤተ ሜተ አባግ ወስሳ አባይቁ አባይቁ አባግ ሁለት መቶ እናት በጎች ስሳ የበጎች አውራዎች እየቆጠረ አወጣጣ። ስለምን የበጉን አብዝቶ የፍየሉን አውራ አሳነሰ ቢሉ የበጉ በፈቲው አይናደድም ሂዱ ነውና በጎቹ እንዳያንሱ ብሎ የፍየሉ አውራ በፈቲው ይናደዳል። ጥቂቱ ለብዙ ይበቃል ብሎ ሐምሳ ናቃት ምስለ እጎ ሊሆን የሚያጠቡ ሐምሳ ግመሎች ከነልጆቻቸው ወአርባ እጎላተ አርባ ሚየል ሽህር ወአሰርተ አስዋረ ዐስር ገች በርየ ወእስራ አእዱገ ሀያ እንስት አህያ ወአሰርተ እዋለ ዐስር ወደልጋዝ ውርንጭላ ወወሃቦሙ ለደቂቁ መራእየ እንተባጢቶሙ ይህን ሁሉ አውጥቶ ወንድምህ ያዕቆብ እጅ መንሻ ልኮልሃል ብላችሁ ለወንድሜ ለኤሳው ስጡት ብሎ ለብላቴኖቹ ለብቻቸው አስረከባቸው። ወይቤሎሙ ሁሩ ቅድመ ወአስተራእቁ መራእየ እመራእይ መንጋውን ከመንጋ ለይታችሁ እያራራቃችሁ በፊት በፊት ንዱ አላቸው። ወአዘዞ ለቀዳማዊ ወይቤሎ በፊት የሚነዳውንም እንዲህ ብሎ አዘዘው። እመረከብኮ ለኤሳው እኁየ ወተስ ለከ ወይ የለከ ዘመኑ ዝንቱ ወአይቴት አው ወንድም የኤሳውን አግኝተኸው ይህ መንጋ የማን ነው? አንተስ ይህን ይዘህ ወዴት ትሄዳለህ? ወዘመኑ ዘቅድሜከ በፊትህስ የሚሄደው ይህ መንጋ የማን ነው ብሎ ቢጠይቅህ፣ በሎ ለገብርከ ያዕቆብ አማ ዘፈኖ ለእግዚኡ ኤሳው ባርያህ ያዕቆብ ለጌታው ለኤሳው የላከው እጅ መንሻ ነው። ወናሁ ይተልወነ እሱም አሁን በኋላችን ተከትሎናል በለው አለው። እጅ መንሻ ሰዶ መቅረት አለና ይተልወነ አለ። ወአዘዞ ካለ ነካልኡኒ ወለ ሳልሱኒ ወለኩሎሙ እለ ያሃወሩ ቅድሚያው ወይነ ድው መራእየ ዳግመኛ ሁለተኛ ሶስተኛ አካሽ ከሱ በፊት በፊት መንጋ እየነዱ የሚሄዱትንም ሁሉ እንዲህ ብሎ አዘዛቸው። ወይሮሙ ለእመረከብ ወንድሜ ኤሳውን ያገኛችሁት እንደሆን እንዲህ በሉት። ናሁ ገብን ገብርከ ያዕቆብ ይበጽህ የሬነ ባሪያ ያዕቆብ በኋላችን ነው፣ አሁን ይመጣል። እስመይብየ ይህን እንገሱ በዝቱ አምሃ ዘይወስዱ ለቅ ቅድሜያሁ ይህን እጅ መንሻ አስቀድሞ መልአኩ ብላቴኖች ይዘውለት በሄዱት እጅ መንሻ ከወንድሜ ከኤሳው ከፊቱ ቁጣ እድናለሁ። ወእምዝ ገጾ ከዚህም በኋላ ፊቱን ደስ ብሎ ታየዋለሁ። እኔንም በተርላ በደስታ ይቀበለኛል ብሎ በፊት በፊት ሰዶናል እሱም በኋላ በኋላችን መጥቷል ብላችው ንገሩት፣ ብሎ ሰደዳቸው። ወእንዝ ፈነወ አማ ይህን ሁሉ እጅ መንሻውን ከላከ በኋላ ወውእቱሰ ቤተ ውስተ ትእይንት ወይእቲ ሌሊት እሱ ግን በዚያች ሌሊት ከጓዙ ጋራ በሰፈሩ አድሮ ወተንስአ ቆ ወነስቆን ለክልኤሆን አንስቲያሁ ወለክልኤሆን እቁባቲሁ ወአሰርተ ወአደ ደቂቆ በነጋው ሁለቱን ሚስቶቹን ልያንና ራሄልን ሁለቱ እቁባቶቹን ባላንና ዘለፋን አስራ አንዱን ልጆቹን ይዞ ተነሳ። ወአደወ ማዕዶተ ያቦ የያቦቅን ወንዝ ተሻገረ። ወነስ ቆሙ ወአደወ ወይዘ ይዟቸውም ወንዙን ተሻገረ። ወአደወ ሁሎ ነዋያችሁ ገንዘቡን ዕቃውን ሁሉ ይዞ አሻገረ። ወተርፈ ያዕቆብ ባህቲቱ ያዕቆብ ብቻውን ቀረ። ባህቲቱ ቢል ያዕቆብ ብቻ ቀረ። ወተጋደሎ ብእሲ እስከ ጽባህ፣ እስኪነጋም ድረስ አንድ ሰው ያዕቆብን ሲታገለው አደረ። ብእሲ ያለው ጌታን ነው፤ በአምሳለ ብእሲ ታይቶታልና። ወሶበር እየ ከመኢ ክህሎ አሃዞ ስሮ ሩመ እንዘይድ ጋደል ምስሌሁ ጌታ ያይቆብን እንዳልቻለውም ባየ ጊዜ ከእሱ ጋራ ሲታገል እርም የሚሆን ሹልዳውን ያዘው። ወይ ቤሎ ፈን ወኒ እስመ ጎሃ ጽባህ ሊነጋ ጎህ ቀዷልና ልቀቀኝ አለው ያይቆብን ወይ ቤሎ እይፌን ወከ ለእመ ኢባረ ከኒ ያዕቆብም ጌታን ካልመረከኝ አንድም ስም ካላወጣህልኝ አለቅህም አለው። ወይቤሎ መኑ ስምከ፣ ስምህ ማን ይባላል አለው። ወይቤሎ ያዕቆብ ስምየ፣ ስምየስ ያዕቆብ ይባላል አለው። ወይ ቤሎ ይኩን እንካ ስምከ ያዕቆብ ዳእሙ ይኩን ስምህከ እስራኤል እንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል አለው። እስመ ክህልከ ምስለ እግዚአብሔር ወምስለ እጓለ እመህያው ከእግዚአብሔር ጋራ መታገልን ከላባም ጋራ መከራከርን ችልሃልና እስራኤል ተባል እንጂ ያዕቆብ አትባል። እስራኤል ማለት ሕዝበ እግዚአብሔር ሕሊና ዘይርአዮ ለእግዚአብሔር ነጻሪ እግዚአብሔር ካሪ ከሃሊ ምስለ እግዚአብሔር ማለት ነው። ወይ ቤሎ ያዕቆብ አይደ አኒ ስመከ ያዕቆብ ጌታን ስምህን ንገረኝ አለው። ወይ ቤሎ ለምን ትለከ ሲአል ስሜን ለምን ትጠይቀኛለህ አለው። ስሜ መድምም ድንቅ ነውና ላታውቀው ለምን ትጠይቃለህ? አንድም ለምን ትጠይቀኛለህ ስሜ መድምም ነው ብሎ ስሙን ነገረው። ወባረኮ በዬ በዚያም ቦታ ጌታ ያዕቆብን መረቀው፣ ባረከው ወሰናዮ ስሞ ያዕቆ ነው እጡ ብሔር ራእየ እግዚአብሔር ያዕቆብ የዚያን ቦታ ስሙን የእግዚአብሔር መገለጫ ብሎ ጠራው። ተስመይ ብሔር ክወን ለእግዚአብሔር ገጸ በገጽ እግዚአብሔርን ፊት ለፊት አየሁት ሲል ራእየ እግዚአብሔር አለው። ወዲህነ ነፍስየ ወገጽየ ከዚህም የተነሳ ሰውነቴ ከጥፋት ልቡናዬ ካዘን ዳነች አለ። ወሰረቀ ፀሐይ ሶበ ሀደጎ ራእየ እግዚአብሔር ወሶበሰረቀ ፀሐይ ሀደጎ ራእየ እግዚአብሔር ሲል ነው። ፀሐይ በወጣ ጊዜ ራእየ እግዚአብሔር ተወው ማለት ጌታ ተሰወረው። ወሮ ቱሰ ያስቆዝዞ ስሮ እግሩ ሹልዳውን ደንዝዞት ደንዝዞት ነበር። አወ እግሩም ይላል ስሮ እግሩ ማለት ነው። ወበእንተዝ ኢይበልዑ ደቂቀ እስራኤል እስከ ዛቲ ዕለት ውስተ ስሮ ውእተ ስሮ ዘአስቆዘዞ ዝሃሎ ውስተ አወ እግሩ። ስለዚህም የእስራኤል ልጆች በእግሩ ዛላ መካከል ያለ የደነዘዘውን ሹልዳውን እስከ ዛሬ ድረስ አይበሉም። የደነዘዘ ነው ብለው መታገሉ ስለምን ነው ቢሉ፣ በረድኤት እቀርበሃለሁ አልለይህም ሲል ነው። ያዕቆብ ጌታን ይዞ መጣሉ እኔን ከያስክ ጠላትህን ትጥላለህ ሲል፣ በውስጥ ሆኖ ጌታ ያዕቆብን ማስጨነቁ እኔን ብትጥል እኔም አንተን አስጨንቅሃለሁ ሲል። አንድም መታገል እንጂ ደረት ለደረት ገጥሞ ነው። ከስጋህ ስጋ፣ ከነፍስህ ነፍስ ነስቼ ባህርይህን ባህርይ፣ አካልህን አካል አደርጋለሁ ሲል ስሮ የያዕቆብን ሹልዳውን ሹልዳውን ጌታ ይዞት ነበርና አንድም አስቆዘዝ ይላል። ሹልዳውን ደንዞት ነበርና ስር ክሮም ይህም ሹልዳ ሊበሉት አይገባም።